ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች፣ እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የሰዓቱን የአማርኛ ዜና አወጃችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ሲሳይ ዘሪሁን ነኝ። በቅድሚያም ክልላዊ ዜናዎችን አስቀድማለሁ። የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ የጀጎል ዙሪያ የኮሪደርና የመልሶ ልማት ስራዎችን ተዘዋውረው ተመለከቱ። ርዕሰ መስተዳድሩ በዓለም አቀፉ የጀጎል ቅርስ ውጫዊ ክፍል እየተከናወነ የሚገኘውን የኮሪደር መልሶ ልማትና የወንዝ ዳርቻ ልማት ስራዎችን ነው የተመለከቱት። ልማቱ አካባቢውን በማስዋብ የተሻለ ገጽታን የሚያላብሱ መሆናቸውንም ርዕሰ መስተዳድሩ ገልጸዋል። ከዚህ በተጨማሪም የልማት ስራዎቹ በቱሪዝም ዘርፍ ተጨማሪ አቅም በመሆን ከዘርፉ የሚገኘውን ገቢ ለማሳደግ ጉልህ ፋይዳ እንደሚኖራቸውም ጠቁመዋል። በተለይም የኮሪደር ልማት ስራው የሐረር ከተማን እድገት ከማሳለጥ ባለፈ ለዜጎች ዘመናዊ የከተሜነት የአኗኗር ዘይቤን የሚፈጥር ስለመሆኑም ገልጸዋል። በተለይም ፕሮጀክቱን በጥራትና በፍጥነት አጠናቆ ለአገልግሎት ክፍት ለማድረግም ርብርብ እንደሚደረግ ገልጸዋል። በሐረሪ ክልል በአምራችና ሸማችን በቀጥታ ማገናኘት የሚያስችል የግብይት ስርዓት በመዘርጋት የኑሮ ድነቱን ለማረጋጋት በትኩረት እየተሰራ እንደሚገኝ የክልሉ ምክትል ርዕሰ መስተዳደርና የክልሉ ግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ዑመር ገለጹ። በክልሉ የተቋቋመው የገበያ ዋጋ ማረጋጋት ግብረ ኃይል ባለፉት ወራት ያከናወናቸውን ተግባራትም ገምግመዋል። ባልደረባችን ይድነቃቸው ጌታቸው ተጨማሪ ዝርዝር ይዟል። በሐረሪ ክልል የተቋቋመው የገበያ ዋጋ ማረጋጋት ግብረ ኃይል ባለፉት ወራት ያከናወናቸው ተግባራት ተገምግመዋል። የክልሉ ምክትል ርዕሰ መስተዳደርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር በግምገማው ላይ እንደገለጹት ምርትና ምርታማነትን በማሳደግ በብጋ መስኖ፣ በሌማት ትሩፋት፣ አረንጓዴ አሻራ መርሃ ግብርና በተፋሰስ ልማት የኑሮ ውድነቱን ያረጋጋ ተግባር መከናወኑን ገልጸዋል። አምራችና ሸማችን ማገናኘት የሚያስችል የግብይት ስርዓት ለመዘርጋት በበጀት ዓመቱ በሶስት አካባቢዎች ዘመናዊና ሁለገ ማስገቢያ አትክልት የሰብል ምርቶች መገበያ ማዕከላትን ለአገልግሎት ክፍት የማድረግ ስራ እየተከናወነ ይገኛል ብሏል። በክልሉ የቅዳሜና እሁድ ገበያን በአስር አካባቢዎች በማመቻቸት እየተስተዋለ የሚገኘውን የኑሮ ውድነትን ለማቃለል እና ጤናማ የግብይት ስርዓት እንዲፈጠር ጉልህ አስተዋጽኦ እያበረከተ መሆኑን አንስተዋል። ይህንንም አሁን ላይ የጾም ወቅት በመሆኑና ዝቅተኛ ገቢ ያላቸው የማህበረሰብ ክፍልን ተጠቃሚ ለማድረግ ከሰኞ እስከ አርብ የገበያ ሁኔታውን ለማካሄድ የሚያስችል ውይይት መደረጉንም ምክትል ርዕሰ መስተዳደር ወይዘሮ ሮዛ ዑመር ተናግረዋል። በቅዳሜና እሁድ ገበያ ህገወጥ ነጋዴዎችና ደላሎችን በማስቀረት አምራቹና ሸማቹን በቀጥታ እንዲገናኙ በተሰራው ስራም አበረታች ለውጥ መታየቱን ገልጸዋል። የከተማው ነዋሪዎችም ባላቸው ጥቂት ቦታዎች የጓሮ አትክልት በማልማት የኑሮ ጫናን ማቃለል እንደሚቻልም ነው የገለጹት። የቴክኖሎጂ ውጤቶችን ተጠቃሚ በማድረግ የጓሮ አትክልት ልማቱ በነዋሪዎች ዘንድ መስፋፋት እንዳለበትም ነው ጥሪ ያቀረቡት። በግምገማ መድረኩ ላይ የክልሉ ምክትል ርዕሰ መስተዳደር ወይዘሮ ሮዛ ዑመርን ጨምሮ የክልሉ አመራሮች ተሳትፈዋል። በህገወጥ የነዳጅ ግብይት ላይ የተሰማሩ አካላት ላይ ህጋዊ እርምጃ እንደሚወሰድ የክልሉ ምክትል ርዕሰ መስተዳደር ወይዘሮ ሮዛ ዑመር ገለጹ። ችግሩም በመከላከሉ ላይ ሁሉም ህብረተሰብና አካላት የድርሻቸውን ሊወጡ ይገባል ሲሉም ተናግረዋል። ተጨማሪ አለን። በሐረሪ ክልል የተቋቋመው የገበያ ዋጋ ማረጋጋት ግብረ ኃይል ባለፉት ወራት ያከናወናቸው ተግባራት ተገምግመዋል። በመድረኩ ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ዑመር እንደተናገሩት በክልሉ ከነዳጅ ስርጭትና ግብይት ጋር ተያይዞ ችግሮች መኖራቸውን ገልጸዋል። ችግሩን ለመፍታትም የተቀናጀ የክትትልና ቁጥጥርና ስራዎች በማጸናከር የተጠያቂነትና የህግ የበላይነትን የማስፈን ስራ ተጠናክሮ እንደሚቀጥል አስታውቀዋል። በነዳጅ ስርጭት እጥረት ምክንያትም በአርሶ አደሩ በኩል የሚነሱ ጥያቄ ምርጫዎችን ለመመለስ ከባለ ድርሻ አካላት ጋር በቅንጅት እየተሰራ እንደሚገኝም ገልጿል። በተለይም አርሶ አደሩ በሚገኝበት አካባቢ ማህበራትን በማደራጀት የነዳጅ ስርጭት ሂደትን እየተከናወነ እንደሚገኝም ጨምሮ ተናግሯል። ከዚህም በተጨማሪ ከግብርና ሚኒስቴር ጋር በመተባበር በፀሐይ ብርሃን የሚሰሩ ውሃ መሳቢያ ሞተሮችን ለአርሶ አደሩ ለማከፋፈል እየተሰራ እንደሚገኝም ገልጸዋል። የነዳጅ ግብይቱን ተአማኒነት ለማረጋገጥ የሁሉም የነዳጅ ማደያዎች የሚጠበቅባቸውን ኃላፊነት በሚገባ ሊወጡ እንደሚገባም አሳስበዋል። ህገወጥ የነዳጅ ግብይቱ ለድንገተኛ የእሳት አደጋ የሚያጋልጥና በስርጭቱ ላይ የሚያደርሰው ችግር ከፍተኛ በመሆኑ በመከላከሉ ላይ ሁሉም ህብረተሰብ በቅንጅት ሊሰሩ እንደሚገባ መልእክታቸውን አስተላልፏል። ዓለም አቀፍ የሴቶች ቀን የክልሉን ሴቶች ተጠቃሚነትን ለማስፋት በሚያስችሉ ሁነቶች እየተከበረ መሆኑን የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ አስታወቀ። ቢሮው ዓለም አቀፍ የሴቶች ቀንን አስመልክቶ መግለጫ ሰጥቷል። ሄኖክ ግርማ ዝርዝር ይዟል። የሐረሪ ክልል ሴቶች ህፃናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አብዱልዋብ በዓለም አቀፍ ደረጃ ለ114ኛ በሀገር አቀፍ ደረጃ ደግሞ ለ49ኛ ጊዜ የሚከበረውን የሴቶች ቀን ማርቼትን አስመልክተው መግለጫ ሰጥተዋል። ኃላፊዋ በመግለጫቸው የዘንድሮ የዓለም የሴቶች ቀን ንቅናቄ መራ ግብር በክልል ደረጃ ከየካቲት 17 ቀን 2017 ዓ.ም ጀምሮ እየተካሄደ መሆኑን ገልጸው ለአንድ ወር ያህል በተለያዩ ሁነቶች እንደሚከበር ተናግረዋል። ዓለም አቀፍ የሴቶች ቀን የክልሉን ሴቶች ማህበራዊ ባህላዊና ኢኮኖሚያዊ ተሳትፎና ተጠቃሚነትን ለማስፋት በሚያስችሉ ንቅናቄዎች እየተከበረ እንደሚገኝም ገልጸዋል። ቀኑን አስመልክቶ በቀጣይ በየደረጃው የሚገኙ የሴቶች የልማት አደረጃጀቶችን የማጠናከር ንቅናቄ እንደሚካሄድ የጠቆሙት ወይዘሮ ረምዚያ የሴቶችን ኢኮኖሚያዊ ተጠቃሚነትን ለማጎልበት የሚያስችሉ ተጨባጭ ተግባራት እንደሚከናወኑም ጨምረው ገልጸዋል። በየአካባቢ ያለውን የሴቶች ልማት ህብረት አደረጃጀት ማጠናከር፣ በየቀበሌ ውስጥ ደግሞ ሞዴል የሆኑ የሴቶች ልማት ህብረት እንዲኖር ከማድረግ አንጻር ያ የተደራጀ የሴቶች ልማት ህብረት ደግሞ ሴቶች በሁለንተናዊ ዘርፍ በማህበራዊ፣ በኢኮኖሚ፣ በፖለቲካ ያላቸውን ተሳትፎ በማሻሻል ረገድ የራሱን የሆነ የጎላ አስተዋጽኦ ስላለው ጠንካራ የሆነ የሴቶች ልማት ህብረት ማደራጀት አንዱ የዚህ የሴቶች ቀንን በዓል ስናክብር ትኩረት አድርገን የምንሰራው ስራ ይሆናል ማለት ነው። በክልሉ የሚከበረው ዓለም አቀፍ የሴቶች ቀን ማርቼትን አስመልክቶ በተለያዩ የስራ ዘርፎች የተሰማሩ ሴቶችን የገበያ ትስስር በመፍጠር ተጠቃሚ ማድረግን አላማ ያደረገ ለሰባት ቀናት የሚቆይ ኤግዚቢሽንና ባዛር እንደሚካሄድም ኃላፊዋ ጠቁመዋል። በተለያዩ የሙያ ስርፍ ተሰማርተው የተለያዩ ምርት አገልግሎት የሚያቀርቡ ሴቶች በዚህ ባዛር ተሳትፈው የምርታቸው የበለጠ ገበያ እንዲያገኝ ከማድረግ አንጻር ትኩረት ተሰጥቶት ይገኛል። እሱም ለተከታታይ ሰባት ቀናት ከማርች ቀን ጀምሮ የሚቆይ ይሆናል ማለት ነው የንግድ ባዛር ትርኢቱ። በተጨማሪም ቀኑን አስመልክቶ በሴቶች ጤና አጠባበቅ ላይ ትኩረት ያደረጉ ግንዛቤዎችና የቅድመ ካንሰር ምርመራ ተግባራት ይካሄዳሉም ብለዋል። በክልሉ የሚገኙ ከሶስት ሺህ በላይ ሴቶች በታላቁ የኢትዮጵያ ህዳሴ ግድብ ቦንድ ግዢ ላይ እንዲሳተፉ ማድረግና በየደረጃው ግንባር ቀደም የሆኑ ሴቶችን ምርጥ ተሞክሮዎችን ማካፈልም የንቅናቄው አካል መሆናቸውንም ወይዘሮ ረምዚያ ገልጸዋል። ወደ ሶስት ሺህ የሚጠጉ ሴቶች በተለያዩ የሚኖረው በንቅናቄ ስራዎቻችን ግንዛቤ መፍጠር የህዳሴ ግድብ ቦንድ በአቅማቸው የሚችሉትን እንዲገዙ የማድረግ ስራዎች ይሰራል ማለት ነው። በመሆኑም የክልሉን ሴቶች ሁለንተናዊ የተሳትፎና ተጠቃሚነትን ለማስፋት ቢሮ እያከናወናቸው በሚገኙ ተግባራት ሁሉም የሚጠበቅበትን ድርሻ በላቀ ደረጃ ማበርከት እንዳለበትም ጥሪያቸውን አቅርበዋል። የዘንድሮ ዓለም አቀፍ የሴቶች ቀን ማርቼት ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል በተለያዩ ሁነቶች እየተከበረ ይገኛል። የከተማ የቤት ኪራይና የቤት ይቅርታም የከተማ ቦታ ኪራይና የቤት ግብርን በተመለከተ የጸደቀው ደንብና መመሪያ በቅርቡ ወደ ስራ እንደሚገባ የክልሉ ከተማ ልማትና ኮንስትራክሽን ቢሮ ገለጸ። በደንቡ ዙሪያም ህብረተሰቡ የጠራ ግንዛቤ እንዲኖረው ሰፊ ስራዎች መሰራታቸውን ገልጿል። አብስራ ሰግድ በሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ የይዞታ ምዝገባና የመሬት መረጃ ኤጀንሲ ኃላፊ አቶ ኢብራሂም አህመድ ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ባደረጉት ቆይታ የከተማ ቦታ ኪራይና የከተማ ቤት ግብር ደንብን ለማሻሻል የወጣውን አዋጅ በክልሉ መስተዳደር ምክር ቤት መጽደቁን አስታውሰው ደንቡ በ1968 የወጣ አዋጅን ያሻሻለ እንጂ አዲስ አለመሆኑን ተናግረዋል። ኃላፊው አክለውም አዋጁ ከጸደቀ በኋላ ተግባራዊ ለማድረግ ግብር የሚከፈልባቸውን ንብረቶች ልየታ ማድረጋቸውን ተናግረዋል። የተሻሻለው የከተማ ቦታ ኪራይ እና የከተማ ቤት ግብር ክፍያ ውስጥ የሚካተት በከተማይቱ የሚገኙ የመኖሪያ ቤት፣ የማምረቻ ኢንዱስትሪ፣ የማህበራዊ አገልግሎት መስጫዎችና የንግድ አገልግሎት ሰጪ ህንፃዎች ያካትታል ብለዋል። አሁን ምን ምንላቸው ህንጻዎች ናቸው? የንግድ ሊሆን ይችላሉ። በተለይ የንግድ ሊሆን ይችላሉ፣ ማህበራዊ አገልግሎት የሚሰጡ ሊሆን ይችላሉ። በተመሳሳይ ደግሞ ንግድና ንግድና ምክስድ ዩዝ የምንል ወይ ደግሞ ቅይጥ የምንላቸው አሉ። ሌላው ደግሞ ይሄ ንብረት ህንጻዎቹ አንድ ነገር ሆኖ መኖሪያዎቹም ጭምሮች አንዱ የዚያ አካል ናቸው። ሌላው ማሻሻያ የተደረገባቸው ከተማ ቦታዎች እነዛም ግምት ውስጥ ይገባሉ። ስለዚህ ይሄን እንዳጠቃላይ ለታክስ ሰብጀክት የሆኑ ናቸው ማለት ነው ረ ንትን የሚደረጉ ታክሲድ የሚደረጉና እንደ ንብረት ታክስ መሰባሰብባቸው ናቸው ማለት ነው። ህንጻዎቹ በካታጎሪ ተለይቷል። ከሚሰጡት አገልግሎት አንፃር ተለይቶ ያሉበት ሁኔታ ተለይበት ለዛ ነው፣ አሁን የንብረት ልየታ ብለን ያለ ነው። እሱን የመለየ ስራ ተለይቷል። በዛ መሰረት ነው እያንዳንዱን ልክ የተወስዶ ወደ ግመታ የተገባው ማለት ነው። ስለዚህ በዚህ አግባው እነኚህ ሪያዎች ላይ ነው እየሰበሰብን ያለነው። የተሻሻለው አዋጅ ለመተግበር የቅድመ ሁኔታ ስራዎች ማለቃቸውንና እና በቅርቡ ሙሉ በሙሉ ወደ ስራ እንደሚገባ ገልጸው የሃይማኖት ተቋማት ለመቃብር አገልግሎት የሚውሉ ስፍራዎች፣ ማህበራዊ አገልግሎት የሚሰጡ ስፍራዎች፣ አደባባዮችና ለትርፍ ያልተቋቋሙ ተቋማት በአዋጁ መሰረት ከክፍያው ነጻ እንደሚሆኑ ተናግረዋል። በዚህ አዋጅ ላይ ምናልባት ለክላሪቲ ግብር የማይሰብሰብባቸው እና ከግብር ነጻ የሆኑ ተቋማትና እንትኖች አሉ። ለምሳሌውም በመንግስት በጀት የሚተዳደሩ የመንግስት ተቋማት ከዚህ ከንብረት ታክስ ነጻ ናቸው፣ ተቋሞቻቸው እና ንብረታቸው። በተመሳሳይ የሃይማኖት ተቋማት ለአምልኮ የሚውሉ የሃይማኖት ተቋማት ሕንፃዎቻቸው እና ንብረታቸው ከዚህ ነጻ ነው። በተመሳሳይ ደግሞ ለአምልኮ በተለይ ለመቃብር አገልግሎት የሚውል የመቃብር ቦታም ከዚህ ነፃ ነው ማለት ነው። እንደ ትምህርት ቤቶችም አገልግሎት ማህበራዊ አገልግሎት የሚሰጡ ትምህርት ቤቶች፣ መንግስታዊ ትምህርት ቤቶች፣ ሆስፒታሎች፣ ጤና ጣቢያዎች ማለት ነው። እንደዚሁም ደግሞ አሁን መንግስታዊ መንግስታዊ የሆኑና በተለይ ፐብሊክ የሆኑ አደባባዮች፣ መንገዶች ከነኚህ ነፃ ናቸው ማለት ነው። መሻሻ ቢደረግባቸውም አሁን ብንላቸው አሁን መንገድ ላይ ሊደረግ ይችላል። ስለዚህ የግል ስላልሆነና የህዝብ ስለሆነ እነኚህ ላይ ግብር አይተሰበሰብም ማለት ነው፣ አይጣልበትም ስለዚህ የእጅ ስለሆኑ ማለት ነው። በተመሳሳይ ደግሞ ለተራዶ ለምብት ማን ነው ለትርፍ ያልቆሙ ተቋማት አገልግሎት ለነሱ የሚሰጡ አገልግሎት የሚሰጡ ህንጻዎች ግብር አይጣልባቸውም ማለት ነው። ስለዚህ እነኚህ ላይ ነው እንግዲህ ግብር እየሰበሰበ በዚህ ካተጎሪ አሰስመንትም ወይ ደግሞ ግመታም ተሰርቶ በዛ መሰረት እየሰራ ነው ያለነው። ግብሩ በአመት አንድ ጊዜ የሚከፈል መሆኑንም ኃላፊው ገልጸዋል። ባለፉት ስድስት ወራት ህብረተሰቡን ተጠቃሚ የሚያደርጉ ሥራዎች መሠራታቸውን በክልሉ የአቡከር ወረዳ መስተዳደር ገለጸም። አቡከር ወረዳ መስተዳደር ምክር ቤት 11ኛ ዙር ሁለተኛ ዓመት ሁለተኛ መደበኛ ጉባኤውን አካሂዷል። አያንቱ አህመድ ዝርዝር አላት። በሐረሪ ክልል የአቦከር ወረዳ አስተዳደር ምክር ቤት 11ኛ ዙር ሁለተኛ ዓመት ሁለተኛ መደበኛ ጉባኤውን አካሂዷል። በጉባኤው ላይ ባለፉት ስድስት ወራት አፈጻጸምን ያቀረቡት ወረዳ አስተዳዳሪው አቶ ሱልጣን ሳኒ ባለፉት ስድስት ወራት ህብረተሰቡን ተጠቃሚ የሚያደርጉ ስራዎች ትኩረት ተሰጥቶበት የተሰሩ መሆናቸውን ገልጸዋል። የበጎ ፍቃድ አገልግሎት ስራዎች በሰፊው መሰራታቸውንም ገልጸዋል። ከስራ ፈጠራ ጋር በተያያዘ የተለያዩ ኢንተርፕራይዞች በማደራጀት ወደ ስራ እንዲገቡ ተደርጓል ብለዋል። ኢንተርፕራይዞች የገበያ ትስስር ለመፍጠርም ከሚመለከታቸው አካላት ጋር በቅንጀት እየተሰራ እንደነበርም አንስተዋል። በወረዳው የኮሪደር ልማት ስራ በስፋት የተሰራ መሆኑን በሪፖርቱ ተገልጿል። በትምህርት ዘርፍ የትምህርት ቤቶች መሰረተ ልማት በማሟላት በመማር ማስተማሩ የተሻለ ስራ መሰራቱን ገልጸዋል። የትምህርት ጥራቱንና የተማሪ ውጤት ለማሻሻል ጠንካራ ስራ እየተሰራ መሆኑን አብራርተዋል። በወረዳው ስር የሚገኙ የጤና ተቋማት ጥራት ያለውና ቀልጣፋ አገልግሎት እንዲሰጡ በትኩረት እየተሰራ መሆኑን ገልጸዋል። የቤተሰብ እቅድ፣ የእናቶችና የህፃናት ጤና አጠባበቅ ዙሪያ የተሻለ ውጤት ያለ መሆኑን ገልጸዋል። ጊዜ ያለፈባቸውና የታሸጉ ምግቦችን ከመቆጣጠር አንጻር ብዙ ስራዎች የተሰሩ መሆኑን ተናግረዋል። የወረዳው ሰላምና ጸጥታ የተሻለ ለማድረግ ህብረተሰቡን በማሳተፍ ሲሰራ እንደነበር በሪፖርቱ አስረድተዋል። ወንጀሎችን ከመከላከል አንጻር ከህብረተሰቡ ጋር በቅንጅት መሰራቱ ተገልጿል። ጠንካራ መሰረት ያለው የሰላም ቤተሰብ በማደራጀትም ሲሰራ የነበረ መሆኑን አብራርተዋል። የምክር ቤቱ አባላት በቀረበው ሪፖርት ላይ ሀሳባቸውን በመስጠት የአፈጻጸም ሪፖርቱን በሙሉ ድምፅ ጸድቋል። ቀጥለና ተመልካቾች ከሐረሪ ቴሌቪዥን በቀጥታ ዜናዎቻቸው ወደ እናንተ ሊደርሱ ይገኛሉ። አሁን ደግሞ ከሀገር አቀፍ ምንጮች ወዳገኘናቸው ወሬዎቻችን አለፍን። የመከላከያ ኢንጂነሪንግ ኢንዱስትሪ በኢትዮጵያ አዲስ የኢንዱስትሪ ማህበረሰብ መፈጠሩን አመላካች ነው ሲሉ የኢፌዴሪ ጠቅላይ ኢታማዦር ሹም ጀነራል ፊልድ ማርሻል ብርሃኑ ጁላ ገለጸው። ወሌላ ዜና ደግሞ ኢትዮጵያ ስድስት አዲስ 88 አዳዲስ የጭነት መርከቦች ልትገዛ መሆኑን የኢትዮጵያ ባህርና ትራንስፖርት እንዲሁም ሎጂስቲክስ አገልግሎት አስታውቋል። እነዚህና መሰል አገር አቀፍ ወሬዎች ደግሞ በተከታይነት ይቀርባሉ። የመከላከያ ኢንጂነሪንግ ኢንዱስትሪ በኢትዮጵያ አዲስ የኢንዱስትሪ ማህበር መፍጠሩን አመላካች ነው ሲሉ የጦር ኃይል ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ከመከላከያ ሰራዊት ዋና ዋና የሪፎርም አቅጣጫዎች መካከል በመከላከያ ትጥቅ ራስን መቻል አንዱ መሆኑን ጠቅሰው አሁን ላይ አቅም መገንባቱን አረጋግጠዋል። የሆሚቾ የጥይት ማምረቻ ፋብሪካን ዘመኑ በደረሰበት የዲጂታል ስራ ውስጥ በማስገባት ከባድ ቀላልና መካከለኛ መሳሪያዎችን የሚያገለግሉ ተተኳሽ ማምረት ተጀምሯል ነው ያሉት። በኢንዱስትሪው የተፈጠረው አቅም ሀገሪቱ የአቅርቦት ፍላጎት በላይ መሆኑን ያነሱት ፊልድ ማርሻል ብርሃኑ የውጭ ገበያ እና ትውልድን ታሳቢ ተደርጎ መገንባቱን አስረድተዋል። ኢትዮጵያ ስድስት አዳዲስ የጭነት መርከቦች ልትገዛ መሆኑን የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አስታወቀ። ድርጅቱ ከስድስቱ መርከቦች ሁለቱ በተያዘው የበጀት ዓመት ተገዝተው ወደ አገልግሎት ለማስገባት እየተሰራ መሆኑን ገልጸዋል። ሁለቱ ትራማክስ የደረቅ ብትን ጭነት መርከቦች እንደሆኑና 62ሺህ ቶን የመጫን አቅም እንዳላቸው ተገልጿል። ሌላኛው ኢትዮ ኮንቴነር ጫኝ መርከብ ደግሞ ከ3ሺህ እስከ 4ሺህ ኮንቴነር የመጫን አቅም እንዳለው ተመላክቷል። መርከቦቹ የሀገሪቱን የገቢ ወጪ ንግድ ከማሳደግ አኳያ ከፍተኛ ድርሻ እንዳላቸው ተጠቅሷል። የቀሪ አራት መርከቦች ግዢ በቀጣዮቹ ዓመታት እንደሚፈጸምም ነው የተገለጸው። የመስኖ ልማት ፕሮጀክቱ ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ የሚያስችል እድል መፍጠር መቻሉን የመስኖና ቆላ አካባቢ ሚኒስትር ዶክተር አብርሃም በላይ ገለጹ። የመስኖ ልማት ስራ በተበታተነ መልኩ ሲሰራ መቆየቱን ያነሱት ሚኒስትሩ በዝናብ ጥገኛ የሆነ የእርሻ ስራ የምግብ ሉዓላዊነትን ለማረጋገጥ የሚያስችል ባለመሆኑ የመስኖ መሰረተ ልማት ግንባታ በልዩ ትኩረት ራሱን ችሎ እንዲመራ ተደርጓል ብለዋል። በዚህም ሚኒስትሩ ከዚህ ቀደም በተለያዩ ተቋማት ሲሰሩ የነበሩ የመስኖ ልማት ስራዎችና የቆላ አካባቢ የኑሮ ማሻሻያ ተግባራትን አስተባብሮ እየመራ ነው ብለዋል። ይህም ከፕሮጀክቱ ጥራትና መጓተት ጋር የሚነሱ ችግሮችን በማቃለል በፍጥነት ለማጠናቀቅ እንዳስቻለ ጠቅሰዋል። ይህም ለሀገር ኢኮኖሚ አስተዋጽኦ የሚያበረክትና የምግብ ሉዓላዊነትን ለማረጋገጥ የሚያስችል ነው ብለዋል። በአፈጣጠር ወቅት የሚያጋጥሙ የጤና ችግሮች ወይም አካል ጉዳተኞችን ለመከላከል በሚያስችሉ ጉዳዮች ዙሪያ ከባለድርሻ አካላት ጋር ውይይት ተካሂዷል። በሀገር አቀፍ ደረጃ የአፈጣጠር ችግርን ቀንን ምክንያት በማድረግ የድሬዳዋ አስተዳደር ጤና ቢሮ የጤና ሚኒስቴርና የግብረሰናይ ድርጅቶች ጋር በመተባበር በአፈጣጠር ችግሮች መንስኤዎችና በመፍትሄው አቅጣጫ ዙሪያ ከባለድርሻ አካላት ጋር ፍሬያማ ውይይት ተካሂዷል። በውይይቱም የድሬዳዋ አስተዳደር ጤና ቢሮ ኃላፊ ዶክተር ጽጌሬዳ ክፍሌ ይህን ችግር ለመቅረፍ በቅድመ ወሊድ ወቅት ከፅንስ ክትትል ጀምሮ የተለያዩ ስራዎች እየተሰሩ መሆናቸውን ጠቅሰዋል። የግንዛቤ ማስጨበጫው ስራ ህፃናት በፍጥነት ህክምና እንዲያገኙ የሚያደርግና ድጋፍ እንዲደረግላቸው ከባለድርሻ አካላት ጋር በትብብር እየተሰራ መሆኑን ገልጸዋል። የአፈጣጠር ችግር ለዘላቂ የአካል ጉዳተኞች መንስኤ ቢሆንም አስቀድሞ በመከላከልና በህክምና ታክሞ መዳን የሚችሉ መሆናቸውን ተናግረዋል። በመድረኩም በአፈጣጠር ችግር መንስኤና በመከላከል ረገድ የተዘጋጁ ጥናታዊ ጽሁፎች ለተሳታፊዎች ቀርቦ ይት ተደርጓል። ክቡራትና ክቡራን ተመልካቾች እስካሁን ድረስ ተከታተሉት የነበረው ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ የደረሰው የአማርኛ ዜና ወጃችን እዚህ ላይ ያበቃል። ቀሪ መሰናዶዎች ወደ እናንተ ይደርሳሉ። ሲሳይ ዘሪውን ከመላው ስርጭት ባለሙያዎች ጋር ዜናዎቹን መራሁ። ክብረት ይስጥልኝ።